እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለ። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ። የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ፣ የምቾት፣ የተድላ ቦታ ሰምተዋል። ይህ አዋዜ ሰበር ነው። ራሺያና ዩክሬን ስቅለትም ሆነ ትንሣኤም ጣታቸውን ከቃና ጣታቸውን ከቃታ ላይ እንዲያነሱ ጫና ሊያደርግባቸው አለመቻሉ ተሰማ። እንዳለፉት ሁለት ዓመታት ሁሉ አሁንም በፋሲካው ሥጋ መፍጫ የተባለ ቀፋፊ ጦርነታቸውን አጋግመው ፕሬዚደንት ዶናልድ ትራምፕ ደጋግመው እንደሚሉት የሁለቱም አገራት ወጣቶች ትኩስ አስክሬን እየተዘራ ነው። የዩክሬኑ ፕሬዚዳንት ዘለንስኪ በኤክስ ገጻቸው፣ ራሺያ ትናንት ከእኩለ ሌሊት ያነሳች ዛሬ እስከ እኩለ ቀን 6 ሰዓት ድረስ 26 ጥቃቶች አካሄዳለች ብለዋል። ከጦር አዛዣቸው አሌክሳንደር ስሪልስኪ ተነገረኝ ብለው ዘለንስኪ እንዳቀረቡት የራሽያ የመድፍ ቅጥቀጣና አጥፍቶ ጠፊ የሰው አልቦች ጥቃት ብሶበታል። ዛሬ ጠዋት እጅግ የከፋው የራሽያ ማጥቃት የተካሄዱት በፖክሮቭስክና ሲቨርስክ አቅጣጫዎች ነው ብለዋል። በእነዚህ ሁለትና በሌሎች የጦር ግንባር ስፍራዎች ራሽያ ከባድ መሣሪያዎችን መጠቀሟን ቀጥላለች ሲሉ አክለዋል። ዘለንስኪ ሲያስገነዝቡ ሩሲያ ራስ ሰየም የፋሲካ ተኩስ አቁሟ ላይ የፈጸመቻቸውን ጥሰቶች መዝግበናል። ለአጋሮቻችን ተገቢውን አስፈላጊውን መረጃ ለመስጠትም ተዘጋጅተናል። በተግባር ፑቲን ወይ በገዛ ጦራቸው ላይ ሙሉ በሙሉ ቁጥጥር የላቸውም ወይም ራሽያኖች ጦርነቱን ለማስቆም እውነተኛ ዕቅድ የላቸውም ማለት ነው ብለዋል። አያይዘውም ራሽያኖች ያለ ሕዝብ ግንኙነት ወይም የፕሮፓጋንዳ ስራ በስተቀረ ከምራቸው ለሰላም ዝግጁ አይደሉም ብለዋል። በሌላ በኩል ደግሞ የራሽያ መከላከያ ሚኒስቴር ዩክሬይን ፕሬዚደንት ቭላዲሚር ፑቲን ትናንት ቅዳሜ ያወጁትን ተኩስ አቁም ከሺህ ጊዜ በላይ ጥሳለች ሲል አስታውቋል። ሚኒስቴሩ እንደገለጸው የዩክሬን ኃይሎች የራሽያ ይዞታዎች ላይ 444 ጊዜ ሲተኩሱ ከዘጠኝ መቶ በላይ የሰው አልቦች ጥቃት ፈጽመዋል። ራሽያ ያለችው እውነት ስለመሆኑ ነጻ ከሆነ ወገን ማረጋገጥ አልቻልም ሲል የዩክሬን ዘገባ ላይ ግን ተመሳሳይ ማስገንዘቢያ ሳይሰጥ አልፏል። ኢሳያስ በጣም የሚጠበቅ ነበረ። የተኩስ አቁሙን ያስታወቁት ፕሬዚደንት ዶናልድ ትራምፕ፣ ይቅርታ የተኩስ አቁሙን ያስታወቁት ራሳቸው ፕሬዚደንት ቭላዲሚር ፑቲን ነበሩ። ትናንትና በሀገራቸው ቴሌቪዥን ከጦር ኃይሎች የኤታማዦር ሹም ጄኔራል ቫሌሪ ጋር በተነጋገሩበት ወቅት ነው ይህን ያሉት። ትእዛዙንም የሰጡት ለኤታማዦር ሹሙ ነበረ። የፋሲካን የትንሳኤን በዓል ምክንያት በማድረግ ከትናንት ቅዳሜ 12 ሰዓት ከምሽቱ 12 ሰዓት ጀምሮ እስከ ዛሬ እኩለ ሌሊት ድረስ ራሽያ ከማንኛውም ውጊያ ራሷን አቀባ የፋሲካ ተኩስ አቆም ማወጃን የገለጹት ነገር ግን ይህንን የተኩስ ማቆም ይህንን የራሽያን የተኩስ ማቆም ዩክሬንም በጎ ዓላማ ልትቀላቀለው እንደሚገባ አሳስበው፣ ይህ ሳይሆን ቢቀር ግን ለሚደርሰው ማንኛውም ጥቃት ምላሽ ለመስጠት ጦራቸውም ተጠንቅቆ እንዲጠብቅ ማዘዛቸውን ወይም ደግሞ እዛው ለነበሩት ለኤታማዦር ሹማቸው ትዛዝ ሰጥተው ነበረ። እንደው አያይዘውም ምንድን ያሉት የዚህ ተኩስ አቁም የራሽያን ተኩስ አቁም መንፈስ ተቀብላ ዩክሬን ይህን የተኩስ አቁም በማክበር ለሰላም ያላትን ይህ ጦርነት በሰላማዊ መንገድ እንዲፈታ ያላትን ፍላጎት የምታረጋግጥበት አጋጣሚ ነው እና በሚል ነው ያቀረቡት። እና እንደምታውቀው አሜሪካ ወይም ደግሞ የፕሬዚደንት ዶናልድ ትራምፕ መጀመሪያ በውጭ ጉዳይ ሚኒስትራቸው በኋላ ራሳቸው ይሄ ጦርነት በሰላማዊ መንገድ ሊፈታ የማይችል ከሆነ፣ ተኩስ ለማስቆምም ሆነ ሁለቱን አገሮች ፍሬያማ ለሆነ ሰላማዊ ድርድር ማስቀመጥ የማይቻል ከሆነ አሜሪካ እዚህ ላይ የምትቆይበት ሁኔታ የለም፣ ጅምሯን ትታ ወደ ራሷ ጉዳዮች ትቀጥላለች የሚል ማስጠንቀቂያ መስጠታቸው ይታወቃል። ስለዚህ ትናንትና ቭላድሚር ፑቲን ይህንን የፋሲካ ተኩስ አቁም ሀሳብ ይዘው ሲቀርቡ በበኩሏ ራሽያ የለም፣ የለም፣ አሜሪካ የጀመረችውንማ ማቋረጥ የለባትም፣ ይሄ ጦርነት እንዲቆም እንፈልጋለን የዚህ ጦርነቱ ሰላማዊ እልባት እንዲያገኝ አሜሪካ የጀመረችውን ጥረት የምናግዝነን እንጂ በእኛ ምክንያትማ ይህ ተልእኮ መቋረጥ የለበትም፣ በማለት በጀርባው በዚህ ምሳሌያዊ እርምጃ ለአሜሪካ ምላሽ እንደ መስጠት ተደርጎ ነበር የታየው። ስለዚህ ትናንትና በአዋዜ ልዩ ላይ ነው የቀረበው። ይህንን በአዋዜ ልዩ ላይ በተወያየንበት ጊዜ በእኔ በኩል በጣም በእርግጠኛነት እስካሁን ድረስ እነዚህ ሀገሮች በሶስት ዓመቱ ጦርነት ገና የለ የክርስቶስ ልደት የለ የክርስቶስ ትንሣኤ የለ ሲዋጉ ነው የምናውቃቸው። አሁን ግን ለመጀመሪያ ጊዜ ያከብሩታል የሚል እምነት ነበረኝ። ምክንያቱም አሜሪካ ተስፋዬ ተሟጧል፣ ጊዜም የለኝም በማለት ይህን ጦርነት እንደ ፍጥርጥራችሁ ብላ ልትወጣ ማስጠንቀቂያ የሰጠችበት ሰሞን ላይ ራሽያም ሆነች ዩክሬን እንደዚህ አይነት ጌም ይጫወታሉ ተብሎ አይጠበቅም። ስለዚህ ራሽያ አሜሪካ ይሄን ባለች በማግስቱ ይህን የፋሲካ የተኩስ አቁም ሀሳብን ይዘው ሲቀርቡ ከሞስኮ ለአሜሪካ የተላለፈ ጥሩ መልካም ጄስቸር ተደርጎ ነበር የተወሰነው። አሁን ግን የሚያረጋግጠው እውነቱ የቱም ጋሪውን እነዚህ ሁለት ሀገሮች እነዚህን ሁለት ሀገሮች የማስታረቁ ጉዳይ ወይም ምንድ በሰላማዊ መንገድ ችግራቸውን ለመፍታት የሚፈልጉ ናቸው ብለ ተስፋ እንድታደርግ የሚያደርግ አይደለም። በጣም የሚገርም በጣም የሚገርም እና አሳዛኝ ነው፣ ኢሳያስ። በጣም የሚገርም ነው። በእርግጥ አሁን አለም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይሄን ከተናገሩ በኋላ ቃላቸውን እንዲያጥፉ ያደረጋቸው ምን የተፈጠረ ነገር አለ? እንደው በዚህ የዜና ዘገባ ላይ ስታነበው የቀረበ ነገር ካለ፣ ተንኳሹ ማን ነው? ተንኳሹ እከሌ ነው የሚባልስ ነገር አለ ወይ? የመተነኳኮስ ሁኔታዎች አሉ ወይ? መቼስ ቭላድሚር ፑቲን እንደዚህ አይነት ነገር ኦፊሻሊ ከተናገሩ በኋላ ይሄንን ቃል ለማጠፍ በጣም አስቸጋሪ ነው የሚሆነው የአንድ ሀገር ርዕሰ ብሔር የአንድ ሀገር መሪ በዲፊኒሽን የሚኬድ አይደለም። የአንድ ሀገር ፕሬዚደንት ስለሆነ ስላልሆነ መሪዎች የራሳቸው ፐርሶናሊቲ ያላቸው በዓለም ላይ የምናየንን ነው እንጂ ፕሬዚደንት ስለሆነ ጻዲቅ ነው ወይም ደግሞ እንደሚያደርገው የለም። አንዳንዱ ፕሬዚደንት ሳይሆን ከዛ የተሻለ ሰው ሊሆን ይችላል። አንዳንዱ ፕሬዚደንት ሆኖ ግዴለሽ ሊሆን ይችላል። በተግባር ካየ ነው ሶስት አመታቸውን አርለን ሲዋጉ ሁለቱ ሀገሮች ታዲያ እስካሁን ዜናውን ስነ፣ በየትኛው ገና ነው ተኩስ አቁም ያደረጉት? በየትኛው ፋሲካ ነው ተኩስ አቁም አድርገው? አያቁም አይ እኔ ማለት የፈለግኩት ምንድን ነው? ቃል ከገቡ በኋላ ቃላቸውን መጀመሪያውኑ ቃል መግባት አያስፈልግም። ምክንያቱም ጦርነት ላይ አሜሪካ ወደ ያዘችው አቋም ትክክል ነው አሜሪካ በዚህ ጦርነት ላይ ያላት መረዳት ትክክል ነው ብሎ የሚያሳይ ነገር ነው። ፕሬዚደንት ዶና ፕሬዚደንት ቭላዲሚር ፑቲን በቴሌቪዥን ቀርበው ዩክሬንን ሳይጋብዙ የተኩስ አቁም አድርገናል ነው ያሉት። አየ አድርገናል ብለህ በመድፍ ስትቀጣቀጥ የምታድር ከሆነ ይነው ዶናልድ ትራምፕ ያሉትን ነው የማየው። በየቀኑ የወጣቶችን ትኩስ ሬሳ ግራና ቀኝ ሲረፈርፉ የሚያድሩ ናቸው። በእውነት ጠያቂ የለባቸውም። በራሽያን በኩል ቢሆን በዘለንስኪን ቢሆን ይሄ ትፈቅሏል። እንደዚህ አይነት ሁኔታ እኮ ነው ወደ ዓለም ጦርነት እኮ የሚያስገቡ። ይሄን ነው እኮ መላ ሀገሪቱን ሀገሮቻቸውን የዚህ ጦርነት የዚህ ጦርነት ምንዴ ይባለው የዚህ ጦርነት ጭዳ ለማድረግ ፈቃድ ወስደው ነው የሚዋጉት ማለት ይቻላል። ስለዚህ አሁን የትኖ ትክክል ለማለት በምን ይቻላል? አሁን ከዚሁ ዜና ትንታኔ ላይ ስንነሳ ቭላዲሚር የዘለንስኪ የተናገሩት ነገር ምንድን ነው? የፑቲን ሰራዊት እና ፑቲን አይናበቡም ወይ እሳቸው ይህንን ከተናገሩ በኋላ እንደዚህ እንደዚህ አይነት ነገር ተፈጠረ ብለዋል። ስለዚህ ተንኳሹ የሩሲያ ሰራዊት ነው ማለት ይቻላሉ ወይ? ከፑቲን አንፃር ስንና ቆይ አስጨርሰኝ፣ አስጨርሰኝ። ይቻላሉ ወይ? እንደገና ደግሞ ይሄ ውሳኔ የተወሰነው የዩክሬን ሰራዊት ትንኮሳ ፈጽሞ ነው ወይ? አሁን ይሄ ከተፈጸመ በኋላ ይሄ ድርጊት ከተፈጸመ በኋላ እየተወቃቀሱን ያገኘናቸው። ግን ለዚህ ለአዲሱ ሩሲያ የፋሲካን በዓል ምክንያት በማድረግ ለገባችው ቃል ራሷ ናት ታማኝ ሳትሆን የቀረችው ወይስ ዩክሬን ናት ለማለት ፈልጌ ነው። በዩክሬን እና በራሺያ በኩል የሚሰጡ ቃል ኪዳኖች ስሙን አያወጡም፣ በተግባር እንደታዩት ማለት ነው። እና አንዱ አሜሪካ ማን ነው አሜሪካንን ይህን ጦርነት እነዚህ ሊጋለቡ የማይችሉ እንዴት ነው በፍጹም ጀርባ ላይ ልትቀመጥ የማትችለው አይነት ፈረስ ነው የሆኑት። ከዚህ በፊት በኤነርጂ ኤነርጂ ላይ የዚህ ኃይል ማመንጫዎች ላይ ጋዝ ምናምን ላይ አንተኩስም በሚለው ጦሬን አዝዣለሁ ብለው ቭላዲሚር ፑቲን ለዶናልድ ትራምፕ በስልክ ነግረዋል። ከዛ በኋላ ደግሞ ዩክሬን ስምምነት ለመቀበል አንድ ሰዓት እኮ አይፈጅባትም። ከዛ በኋላ ግን ሁለቱም የሚጠቅሷቸው ቁጥሮች ይዘገንናሉ። አንዱ የሌላውን ነዳጅ ማደያ፣ ጋዝ ማስተላለፊያ፣ የኤሌክትሪክ ሲቀጣቀጡ ነው ያሉት። አንዱ እኮ አሁን አሜሪካ አስተሳሰቧ ላይ ወደ ቡቡ ሆነ የምትይዘው ነው ወይ እንደዚህ አይነቱን ጦርነት ለማስቆም ስትሄድ ይኖ ሰፋ ያለ ዓላማዎች ይዘ ነው ይህን ጦርነት ለዓለም አደገኛ ነው። ይህ ጦርነት ለዓለም አደገኛ ከሆነ እና ይህን ማድረግ አለብኝ ብላ ካመነች አሜሪካ እነሱ አስቸጋሪ ስለሆኑ የምትበገርለት ሳይሆን የማይበገር አቋም ይዛ መቅረብ አለባት። ጊዜዋንና ጽናቷን ልትሰጠው የሚገባ ነገር ነው አንዱ እንጂ ተነስተ በኩርፊያ አይ እንዲህ ካልሆነ እኛ ፊታችንን አዙረን እንሄዳለን ማለት ፕሮባብሊ የዶናልድ ትራምፕ ዓላማ በዚህ ጦርነት የተነሳ ሶስተኛ ዓለም ጦርነት ይመጣል የሚል እውነተኛ ስጋት የላቸውም ብዬ ነው የማስበው። ምናልባት እሳቸው በእርግጥም ደጋግመው እንዳሉት በሁለቱም በኩል በየቀኑ በየሳምንቱ እንደ አዝመራ የሚረፈረፈው ልጆቼን የመሳሰሉ አስከሬን ይዘገንነኛል ያሉት ያ ፐርሶናል የሆነ ፐርሶናል ሰብአዊ የሆነ ውስጣዊ መጎዳት ይሆናል እያንቀሳቀሳቸው ያለው እና እንዲህ አይነቱ ከሆነ በእርግጥ እንግዲህ ምከረው ምከረው እምቢ ካለ መከራ ይምከረው በሚል ዞር ማለት ትችላለ። ጉዳዩ ግን የዓለም የዓለም ጦርነ ዓለምን የማዳን ጉዳይ ከሆነ ግን ዓለምን ለእነዚህ ለሁለት በእጅ አልልም ለሚሉ ኃይሎች አሳልፈ፣ አትሰጥም። ሁለቱም ላይ ማድረግ የምትችለው ተጽዕኖ ካለ በተናጠለም ሆነ በጋራ ያንን ለሰላም ስትል ከመጠቀም ወደኋላ ማለት የለብም። እና የአሜሪካ የሰላም አያያዝ ኤክስፐርት የለውም ወይ ጽናት የተቀመጠ ዓላማ አካሄድ የለውም ወይ የሚል ጥያቄ አስነሳው ለዚህ ነው ወደ ሁለቱ ስንመጣ አንዳንዶቹ ለምሳሌ የጦር ሰዎች የሚሉት ምንድን ነው ሲጀመር ቭላዲሚር ፑቲን ቅዳሜ ዕለት ቀርበው ከ12 ሰዓት ጀምሮ እስከ እሁድ እኩለ ሌሊት ተኩስ ማቆም አድርገናል የሚሉት ሚሊተርሊ የሚቻል አይደለም ነው የሚሉት ምክንያቱም እንዲህ አይነት ተኩስ ማቆም ከራሺያ እየመነጨ ከሆነ አስቀድሞው ሁለቱ አገሮች ሲነጋገሩበት ወይም ደግሞ ቢያንስ የሆነ ጊዜ ቀደም ብለው ወይም ደግሞ በሶስተኛ ወገን በኩል ያደረጉ ነገር ካልሆነ ይሄንን የራሺያን ተኩስ አቁም ተኩስ አቁም መሆኑን አምነህ፣ በተዋረድ ገብተዋል። ጦር ግንባር ላለው ወታደር ድረስ መልእክት ማስተላለፍ አለብህ ማለት ነው። አየህ ይሄ በምን ደረጃ ነው የምታስተላልፍለት፣ ገብቷል። ለምሳሌ ውጊያ ላይ ያሉ ናቸው እና አንዱ ተኩስ አቁም ያሉ ብሎ ተኩስ ቆሟል ብለ ስትዘናጋ እስካሁን በደም በአጥንት የጠበቀውን መሬት ልታጣ ትችላለ። ስለዚህ አሁን ይሄንን መግለጫ የሰጡት በሰጡ በሰዓታት ውስጥ ነው ራሺያ ታከብራለች ያሉት፣ ለዚህ በዩክሬን በኩል ምላሽ ለመስጠት የሚቻል አይደለም ብለው የተነተኑ ወታደራዊ ሰዎች አሉ። ስለዚህ አሁን ስታየው ሪሊ ሞስኮ እና ኪየቭ ጦርነቱን ማቆም ይፈልጋሉ ወይ ነው ማለት። ኪየቭ ስልህ ዩክሬይን ማለት አይደለም። ኪየቭ ስልህ ዘለንስኪ የአውሮፓ አጋሮቻቸውን ይዘው ጦርነቱ እንዲቆምና በሰላማዊ መንገድ እንዲፈታ ያምናሉ ወይ? በዚህም በኩል ስትመጣ ራሺያስ ይህ ጦርነት አሁን ባለበት እንዲቆምና በሰላማዊ መንገድ እንዲፈታ ትፈልጋለች ወይ? ለምሳሌ አሜሪካ ራሽያን በተመለከተ ብዙ ርቀቶችን እንደሄደች ነው የምንሰማው። እንደውም ኢቭን ማን ናቸው ዊትኮፍ፣ ባለፈው ማን ነው ፒተርስበርግ፣ ዘለንስኪ ማን ነው ፕሬዚደንት ፑቲንን ባናገሩ ጊዜ ራሽያ አሁን የያዘቻቸውን አራት ግዛቶች ብቻ ሳይሆን የቀሯትን የነዚህን ግዛቶች አካላት በዩክሬን እጅ የሚገኙትን ልታገኝ ይገባል የሚል የሰላም አካሄድ እንዳላቸው ነበር የተዘገበው። አሜሪካ የክሬሚያ ልሳነ ምድርን በራሽያ ግዛትነት ለማወቅ ዝግጁ መሆኗን ገልጻለች ነው የሚባለው። አየ እንደዚህ ሁኔታዎች አሉ። አዎ ብዙ ጥያቄዎች አሉ። ከዛ በኋላ ተኩስ ከማቆም ከማምጣት ጋር አብረህ ራሽያ የምታቀርባቸው ይሄ ዲሚሊታራይዜሽን የምትለው ዲናዚፊኬሽን የምትለው እንደገና ደግሞ የኔቶ አባል ያለመሆኗ ጉዳይ በሕገ መንግስቷ ላይ ተካትት ነው። አሁን የዩክሬን የኔቶ አባልነት ይሄ ሁሉ በተመለከተ እንዴት ይሄዳል የሚለው ደግሞ በአውሮፓያኑ በኩል የተያዘው ነገር ተኩስ አቁሞ ከተደረገ በኋላ የበርሊን ግንብ ነው የሚሰራው። ዩክሬን ራሺያን የሚያዳምጣት የሚለ፣ ተኩስ ተኩሳለሁ ብትል ግን ምላሹን የሚሰጣት የአውሮፓ ጦር ጦርነቱ የአውሮፓ የለየለት የዓለም ጦርነት ይሆናል የሚል ነው። እነዚህ ሁኔታዎች ቢኖሩም አሜሪካ ግን እጇ ባሉት እስካሁን ድረስ ለራሽያ የምሰጣቸው ሀሳቦች ከሌሎች የንግድ ግንኙነቶች ጋር ከሌሎች የዲፕሎማሲ ማሻሻል ጋር አብረህ ስትመለከት ጋባዥ ነው፣ ራሽያን ወደ ሰላም በዚህ ጦርነት ተጎድታ ከሆነ ራሽያ በዚህ ጦርነት መቀጠሉ ደም እየተፋሰሱ መቀጠሉ እንዲቆምላት የምትፈልግ ከሆነ ከዚህ የተሻለ አማራጭ ሊመጣላት አይችልም ነው ዋናዋ ጠላት የነበረችው የዚህ ጦርነት የጀርባ አጥንት የነበረችው ሀገር ዩናይትድ ስቴትስ አሜሪካ አሁን እንዴት አድርጌ ልሸምግል በማለት በአደራዳሪነት የምትገኝበትምና ወርቃማ እድል ማጣት የለባትም የሚሉ አሉ። ያማለ ያማለ በዚህ የፋሲካ ያልተጠበቀ ያልተሳካ የተኩስ አቁም ክሽፈት መረዳት የሚቻለው ወይም ዋይት ሀውስ ሊገነዘብ የሚገባው ፈጽሞ የአሜሪካንን ምንድን ነው ፈጽሞ በሰላማዊ መንገድ ለጦርነቱ እልባት ለመስጠት ፍላጎትም ዝግጅትም የሌላቸው ኃይሎች መጫወቻ እየሆነች መምጣቷን የሚያረጋግጥ ነው ብሎ ነው መደምደም የሚቻለው። ምክንያቱም እንደሰማሁ ነው ቃል በቃል እንውሰድ ብንል ራሽያ 444 ጊዜ ነው ይዞታ የተመታው የተኮሰበት ብላለች። አይደለም እዚህ ከ900 በላይ የሰው አልባ ጥቃቶች አስተናግጃለሁ ብላለች። በዛ በኩል ደግሞ ፖክሮቭስክና አንድ ከተማ እንዲሁ ሲደበደቡ ነው ያደሩት በመድፍ። ፖክሮቭስክ በጣም ቁልፍ ከተማ ነች። እስካሁን ትእዛት እየፈለገች አሁን አንድ ኪሎ ሜትር ሲቀራት ተቋቁመዋት ነው የሚገኙት። እንደዚህ አይነት ሁኔታዎች ነው ያሉት። ስለዚህ እንደውም ከትናንት ከትናንት ወዲያ ፑቲን ማናቸው ዶናልድ ትራምፕ ሲናገሩ ድርድር በማደረግበት ጊዜ ማን እየተጫወተብኝ እንደሆነ አውቃለሁ አሉ። በደመ ነፍስ ማን አብሮኝ እየሰራና ለእውነተኛ ድርድር እየሄድ እንደሆነ ወይ ደግሞ ማን በእኔ ላይ እየተጫወተብኝ፣ አዎ እየተጫወተብኝ እንደሆነ አውቃለሁ። አሁን ባለኝ መረዳት ሁለቱም ሀገሮች እንዲህ እያደረጉኝ ነው ብያ አላምንም ብለዋል ወል ትናንትና ያደረጉላቸው እንዲህ ነው እያደረጓቸው ያሉት እና ሪሊ አስቸጋሪ ሁኔታ ነው። እና የፋሲካው ተኩስ አቁም አለመከበር በእውነት የፑቲንም ሆነ የዘለንስኪ ቃል ስሙኒ የማያወጣ መሆኑን የሚያሳይ ነው። አለም፣ እንግዲህ በትንሣኤው እለት ለሞቱ ሰዎች ነፍሳቸውን ይማር እንላለን። ለትንታኔው ከወዲሁ ምስጋና። በነገራችን ላይ እንኳን አደረሳችሁ ማለት አለብን በድጋሚ አድማጮቻችንን ፋሲካን እንዴት አሳለፍ? ፋሲካ እጅግ በጣም ቆንጆ ቀን ነው። ጠዋት ከልጄና ከባለቤቴ ጋር ነበርን። ከሰዓት በኋላ ደግሞ የባለቤቴ ቤተሰቦች ጋር እናት ጋር ሄደን በጣም ጥሩ ጊዜ ነው ያሳለፍ ነው። ልክ ያንተ ዜና ሲመጣ በብርሃን ፍጥነት ነው ወደ ቤት የመጣሁት። ፋሲካ እንግዲህ ይህን ይመስላል። አለም አንተ ጋር እንዴት ነበር? በብርሃን ፍጥነት መምጣት ያው የአድማጮቻችን ፍላጎት ከኛ በላይ ስለሆነ ነው። በእኔም በኩል መልካም ነበር። ያልተቆረሰ ያልተከተፈ ያልተዘለዘለ ነገር ሽታው ራሱ እዚህ ድረስ ይሸጣል። መልካም ትንሣኤ ለመላ ኢትዮጵያ። አሜን አሜን አሜን። መልካም ምሽት ይሆነልህ። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሀል አዲስ አበባ፣ ያውም ከአፍሪካ ሕብረት ጎን ሳርቤት። ስሪት፣ ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ሕልም እልም አፓርትመንቶች ተገንብተው ያለቁም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 ቲ ሳውና ባዞና ማሳጅ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ ዳና የውስጥ እግር ማሳጅ ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ አንድ ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ሕንፃ ሦስተኛ ፎቅ ዳና